የአምስተኛ ሳምንት መርሃ ግብሮች ዛሬ እየተከናወኑ ይገኛሉ። ቀደም ብለው ሶስት ጨዋታዎች ተጠናቋል። አሁን ደግሞ አንድ ጨዋታ በዚህ ሰዓት እየተከናወነ ይገኛል። ድሬዳዋ ከተማ ጨዋታውን ከወልዋሎ አንድ ለዜሮ በሆነ ውጤት ሁለተኛ አጋማሹን ጀምሯል። ቀደም ብሎ ቀን ላይ በተከወኑ ጨዋታዎች ቅዱስ ጊዮርጊስ፣ ሲዳማ ቡና ተጋጣሚዎቻቸውን አሸንፏል። ከዛ ውጭ አርባ ምንጭ ከተማ ዳግም እስካሁን ሶስት ነጥብ ለማሳካት የተቸገረበትን ቀን ነው ማሳለፍ የቻለው። ዛሬ ቀደም ብሎ የተከወነውን የቅዱስ ጊዮርጊስና የባህርዳር ከተማ ጨዋታን ስናነሳ ቅዱስ ጊዮርጊስ ሶስት ለአንድ በሆነ ውጤት ጨዋታውን አሸንፈዋል። አቤል ያለው ጨዋታው በተጀመረ በሶስተኛው ደቂቃ ቀዳሚ ግብን አስቆጥሯል። 27ኛው ደቂቃ ላይ ተጨማሪ ኳስን ለቅዱስ ጊዮርጊስ አስገኝቷል። ከዛ ውጪ አዲሱ አቱላ ደግሞ ተጨማሪ ኳስን ከመረብ ያኖረ ተጫዋች ነው። በረከት ጋቡ ለባህር ዳር ከተማ ብቸኛ ኳስን ከመረብ አኑሯል። ነገር ግን ፈረሰኞቹ ጨዋታውን ሶስት ለአንድ በሆነ ውጤት በማሸነፍ በሊጉ ሶስተኛ ሶስተኛ ድላቸውን ያስመዘግቡበት ነው። እስካሁን በሊጉ ዘጠኝ ነጥቦችን የሚይዘው ወደ አራተኛ ደረጃ ከፍ ያሉበትን ውጤት ነው ያገኙት። ባህር ዳር ከተማ ሶስት ያቻ ውጤት አስመዝግቧል። እስካሁን ስድስት ነጥቦችን ይዞ ሰባተኛ ደረጃ ዝቅ ያለበትን ውጤት ነው ዛሬ ማስመዝገብ የቻሉ ሲዳማቡና ከምድረገነት ሽረ ያደረጉት ጨዋታ ሁለት ለአንድ በሆነ ውጤት ሲዳማቡና አሸንፏል። ሲዳማ ቡና የሊግ መሪ መሆንም ችሏል። አራት ጨዋታዎችን በማሸነፍ በ12 ነጥብ ሊጉን እየመራ ይገኛል። በአንድ ጨዋታ ብቻ ነው የተሸነፈውም። የያሬድ ገመቹ ቡድን ፍቅረ ኢየሱስ ተክለ ብርሃን 62ኛው ደቂቃ ላይ ግብ አስቆጥሯል። አስቀድሞ ግን መድረገነት አቤል ማሙሽ 11ኛው ደቂቃ ላይ ባስ ጥራት ኳስ አንድ ለ0 ሲመራ ነው። በሁለተኛው አጋማሽ ሲዳማቡና በደጋፊዎች ፊት ሀዋሳ ላይ ጨዋታው እንደመደረጉ ሁለት ግቦችን አስቆጥሮ በሁለተኛው አጋማሽ በቀለ 8 ደቂቃ ላይ የቡድኑ አምበል ተጨማሪ ኳስን በማስቆጠር ሁለት ለአንድ በሆነ ውጤት አሸንፏል። በውጤቱም በ12 ነጥብ ሲዳማ ቡና የሊግ መሪነቱን የተረከበበትን ውጤት ነው ማግኘት የቻለው። ኢትዮጵያ መድን ከአርባ ምንጭ ከተማ ያደረጉት ጨዋታ ሌላኛው በእለቱ የተደረገ ሶስተኛ ጨዋታ ነበረ። ይህ ጨዋታ ከደቂቃዎች በፊት ሲጠናቀቅ ግብ ሳያስተናግድ ዜሮ ለዜሮ በሆነ ውጤት ነው ፍጻሜውን ማግኘት የቻለው። ኢትዮጵያ መድን በካፍ ሻምፒዮንስ ሊግ ምክንያት ቀሪ ተስተካካይ ጨዋታዎች እንዳሉት ይታወቃል። ሁለት ተከታታይ ሁለት ተስተካካይ ጨዋታዎች ይቀሩታል። እስካሁን ሶስት ጨዋታዎችን ብቻ ነው ያደረገው። ነገር ግን በተከታታይ ያቻ ውጤት ነው አስመዝግቧል። በአራተኛው ሳምንት ዛሬ ደግሞ በአምስተኛው ሳምንት አርባምንጭ ከተማ ከአምስቱ ጨዋታ አንድም ጨዋታ ላይ ሶስት ነጥብ ማስመዝገብ አልቻለም። አሁንም እጅግ አስቸጋሪ ጊዜን እያሳለፈ ይገኛል። ክለቡ በሶስቱ ጨዋታዎች ተሸንፈዋል። በሁለቱ ደግሞ የአቻ ውጤቱን ነው ማስመዝገብ የቻለውና ክለቡ በቀጣይ ወደ አሸናፊነት ለመመለስ ብዙ ስራዎች እንደሚጠብቁት ማሳያ ይመስላል። በአሁኑ ሰዓት ድሬዳዋ ከተማ ከወልዋሉ እያከናወኑ ያሉት ጨዋታ ድሬዳዋ ከተማ ያሪ ታደሰ ባስቆጥራት ብቸኛ ግብ አንድ ለዜሮ እየመራ ነው። ስቱዲዮ የገባ ነው። ነገ ጨዋታዎቹ ቀጥለው ይከናወናሉ። አዳማ ከተማ ከኢትዮጵያ ቡና፣ ሀዋሳ ከተማ ከኢትዮጵያ ንግድ ባንክ። ሀዋሳ ከተማ ነገ ካሸነፈ ነጥቡን ከሲዳማ ቡና እኩል ያደርጋል። ሸገር ከሀዲያ ሆሳና የሚያደርጉት ጨዋታም ይጠበቃል። ከዛ ውጪ መቻል ከፋሲል ከነማ የሚያከናውኑት የሳምንቱ ትልቁ ጨዋታ ነው። ዛሬ ሲዳማ ቡና ማሸነፉን ተከትሎ መቻል ወደ ሁለተኛ ደረጃ ዝቅ ብሏል። ከዛ ውጪ። ፋሲል ሶስተኛ ላይ ነበር፣ አሁን ወደ አራተኛ ደረጃ ላይ ይገኛል። ስለዚህ ሁለተኛና አራተኛ ደረጃ ላይ ሆነው የሊግ መሪነቱን ለመረከብ የሚያደርጉት ፍጥጫ ይሆናል። ነገ መቻል ከፋሲል ከነማ ሀዋሳ ላይ የሚያደርጉት ጨዋታ ይሆናል። ወደ ሌላኛው የሀገር ውስጥ መረጃችን ስናልፍ ደግሞ የኢትዮጵያ ዩኒቨርሲቲዎች ስፖርት ፌስቲቫል በጅማ ከተማ እንደሚከናወን ይፋ ተደርጓል። ዛሬ በነበረው ውይይት አርባ ዘጠነኛ 49 ዩኒቨርሲቲዎች የሚሳትፉበት ፌስቲቫል በ15 የውድድር አይነቶች በጅማ ዩኒቨርሲቲ እንደሚከናወን ተገልጿል። ከጥር 9 እስከ 24 ደግሞ ውድድሩ የሚከናወንበት ጊዜ መሆኑን የኢትዮጵያ ዩኒቨርሲቲዎች የስፖርት ማህበር ዛሬ አስታውቋል። የማህበሩ ፕሬዝዳንት አባይ በላይሁን በቅድሚያ በአምስት ክላስተሮች ውድድሩን ለማሰናዳት ማሰባቸውን ገልጧል። ነገር ግን አዘጋጆቹ ዝግጁ ባለመሆናቸው ምክንያት ይህ ውድድር በሀገር አቀፍ ፌስቲቫል፣ በዚህ ሁኔታ ፌስቲቫሉን በአንድ ስፍራ ለማዘጋጀት ማሰባቸውን አሳውቋል። ከዛ ባሻገር ዘንድሮ በተለየ መልኩ የተለያዩ ቴክኖሎጂን በመጠቀም ስፖርቱን ለማከናወን ማሰባቸውን ጭምር አሳውቋል ይገኛል። ጅማ ዩኒቨርሲቲም ይህንን ውድድር ለማዘጋጀት ዝግጁ መሆኑንና ቅድመ ስራዎችን እያደረገ እንደሚገኝ የዩኒቨርሲቲ የስፖርት አካዳሚ ዲን ወንድማገኝ ደምሴ ለኢቲቪ አስተያየታቸውን ሰጥተዋል። በዚህ መልኩ እንግዲህ የኢትዮጵያ ዩኒቨርሲቲ ተማሪዎች የስፖርት ፌስቲቫል የሚደረግ ይሆናል በጅማ ከጥር 9 እስከ 24። ውድድሩ ለመጀመሪያ ጊዜ በ1999 እንደጀመረ ይታወቃል። ነገር ግን ባለፉት ጊዜያቶች ለ8 ዓመታት ከተቋረጠ በኋላ ነበር አምና በአዲስ አበባ ዩኒቨርሲቲ የተጀመረው። ዘንድሮ ደግሞ በተከታታይ ዓመት በጅማ ዩኒቨርሲቲ እንደሚከናወን ይፋ ተደርጓል። ዛሬም ይህንን የዩኒቨርስቲ ተማሪዎች ስፖርት ማህበር አሳውቋል። ወደ ሌሎች ጉዳዮቻችን ደግሞ እናቀናለን። ወደ ውጭ ስፖርት መረጃዎች ደግሞ ስናልፍ የእንግሊዝ ፕሪሚየር ሊግ ቀዳሚ መረጃችን ይሆናል። ቀደም ብለው የተከናወነው የሳምንቱ ተጠባቂ ጨዋታ በማንቸስተር ዩናይትድ እና በቶተናም መካከል ተደርጎ አራት ግቦች አስተናግዶ ሁለት አቻ በሆነ ውጤት ተጠናቋል። በዚህ ጨዋታ ላይ ብሪያም ቦሞ አስቀድሞ ሰላሳ ሁለተኛው ደቂቃ ላይ ግብ አስቆጥሮ ማንቸስተር ዩናይትድ አንድ ለዜሮ በሆነ ውጤት ነበረ ጨዋታውን ሲመራ የቆየው። ነገር ግን በሁለተኛው አጋማሽ ጨዋታው ሊጠናቀቅ ስድስት ደቂቃዎች ሲቀሩት ማቲያስ ቴል ለቶተናም ግብ አስቆጥሮ ጨዋታ ዋቻ ሆኗል። ዘጠና ደቂቃ ተጠናቆ በተጨማሪ ሰዓት ውስጥ ደግሞ ሪቻርልሰን ብራዚላዊ ዋጥቄ ለቶተናም ሁለተኛ ግብን አስቆጥሮ ጨዋታው ሁለት ለአንድ በሆነ በቶተናም አሸናፊነት ሊጠናቀቅ ተቃርቦ ነበር። ነገር ግን በማንቸስተር ዩናይትድ ቤት በተለይ በሩበን አሞሪም ስር ድንቅ ብቃቱን እያሳየ የሚገኘው ወደ ቀድሞ ብቃቱ የተመለሰው የተከላካይ ስፍራ ተጫዋቹ ማቲያስ ዴሊት ዘጠና ስድስተኛው ደቂቃ ላይ በተጨማሪ አራት ደቂቃ ነበር የተጨመረው፣ ነገር ግን ሽርፍራፊ ዳኛው በሰጠው ሰዓታት ውስጥ እንግዲህ ግብ አስቆጥሮ ማንቸስተር ዩናይትድ ከመመራት ወደ የአቻ ውጤት ይዞ እንዲወጣ አስችሎታል። በጨዋታ እንቅስቃሴ ቶተናም በሜዳው የተሻለ ነበር ማለት ይቻላል። በመጀመሪያው አጋማሽ የማንቸስተር ዩናይትድ የበላይነት ነበር፣ ኢላማውን የጠበቀው ሙከራ ማድረግ አልቻለም። ቶተናም በሜዳው በመጀመሪያ አጋማሽ፣ ነገር ግን በሁለተኛው አጋማሽ በተለይ አሰልጣኝ ሮበና ሞሪም የተወሰኑ ለውጦችን ካደረጉ በኋላ ካሲሚሮ፣ ከዛ ውጭ ማዝራዊ፣ ኩኛ የመሳሰሉ ተጫዋቾች ወጥተው ሌሎች ተጫዋቾች ወደ ሜዳ ከገቡ በኋላ ከፍተኛ ጫና ውስጥ ገብቶ ነበር። በመጨረሻ ደቂቃ ግቦች ባስተናገዳቸው ኳሶችም ሊሸነፍ ተቃርቦ ነበር። ሆኖም

ተቀይሮ ገብቶ ነበረ 58ኛው ደቂቃ ላይ ማዝራዊን ተክቶ ነገር ግን የጉልበት ጉዳት አስተናግዷል። ጨዋታውን ለማጠናቀቅም አልቻለም። ተጨማሪ ደቂቃዎች ውስጥ እንግዲህ ሜዳው ለቆ ለመውጣትም ተገዷል። በጎደሎ ተጫዋች ነበረ የተወሰነ ሽርፍራፊ ሰከንዶችን ማንቸስተር ዩናይትድም ለመጫወት የተገደደው እንግዲህ። ዩናይትድ እንዲሁም ቶተናም ማሸነፍ ባለመቻላቸው ወደ ሁለተኛ ደረጃ ከፍ የሚሉበትን አጋጣሚ ሳይጠቀሙበት ቀርቷል። አሁን ላይ በ18 ነጥብ ቶተናም ሶስተኛ ደረጃ ላይ ይገኛል። በግብ ክፍያ ደግሞ ተገልጦ፣ ዩናይትድ በ18 ነጥብ ሰባተኛ ደረጃ ላይ ተቀምጧል። በአሁኑ ሰዓት ኤቨርተን ከፉላም ኤቨርተን አንድ ለዜሮ በሆነ ውጤት ጨዋታውን እየመራ ይገኛል። ድሬሳ ጉዬ ደግሞ ብቸኛ ኳስን አስቆጥሯል። ዌስታም ከበርንላይ አንዳቸው፣ በሆነ ውጤት ነው ጨዋታው እየተከናወነ የሚገኘው ካሉም ዊልሰንና ፍሌሚንግ ለየክለቦቻቸው ኳስን ከመረብ አገናኝቷል። ስቱዲዮስ ከገባን ድረስ ዛሬ ምሽት የሚደረጉትን ሁለት ተጠባቂ ጨዋታዎችን እናነሳለን። ሰንደርላንድ ከአርሰናል ምሽት ሁለት ሰዓት ከሰላሳ ሲል የሚደረግ ጨዋታ ነው። ከደቂቃዎች በኋላም ይህንን ጨዋታ አርሰናል ለተከታታይ ዘጠኝ ጨዋታ ግብ ሳያስተናግድ አሸንፎ ለመውጣት የሚያደርገው ጨዋታ ይሆናል። ከዛ ውጭ ሰንደርላንድ በጣም ጥሩ ቁመና ላይ የሚገኝ ክለብ ነው። በ18 ነጥብ ክለቡ አምስተኛ ደረጃ ላይ ይገኛል። ምናልባት ካሸነፈ ወደ ሁለተኛ ደረጃ ከፍ ይልና ከአርሰናል ጋር ያለውን የነጥብ ልዩነት ወደ ሁለት ወደ ሶስት ብቻ የሚያጥብም ይሆናልና፣ ዛሬ የሚደረገው ጨዋታ በስታዲየም ኦፍ ላይትስ እጅጉ የሚጠበቅ ነው። የሚሆነው ስላቪያ ፕራን ሶስት ለዜሮ በሆነ ውጤታ አሸንፎ ነው አርሰናል ይህንን ጨዋታ የሚያከናውነው። በርካታ ተጫዋቾች ጉዳት ላይ እንደሚገኙ ይታወቃል። ቪክተሪ ኦከሬሽ ዛሬም ጨዋታውን እንደማያደርግ ይጠበቃል። ገብርኤል ማርቲኔሊም ከጉዳቱ አገግሞ ለጨዋታው አልደረሰም። ኦዲጋርድ ኖኔ፣ ማዱኬ፣ ካይ ሃቫርትስ የመሳሰሉ ተጫዋቾች በጨዋታው ላይ እንደማይኖሩ ቀድሞ ነው ይታወቃል። ጉዳት ምክንያት በዚህ ጨዋታ ላይ በሰንደርላንድ በኩል ግራኒ ዣካ ይጠበቃል። የቀድሞ የመድፈኞቹ ተጫዋች ግብ ካስቆጠረ ደስታውን እንደማይገልጽ አስቀድሞ ሐሳቡን ሰጥቷል። ከሁሉም በላይ ግን ዊልሰን አይዶር በዚህ ጨዋታ ላይ አይሲዶር በዚህ ጨዋታ ላይ ይጠበቃል፤ ምክንያቱም አራት ግቦችን አስቆጥሯል በፕሪሚየር ሊጉ። ዛሬም ለአስተናር ፈታኝ ሊሆን ይችላል ተብሎ ነው የሚጠበቀው። ቼልሲ ከወልቭስ የሚያደርጉትን ጨዋታ እንመለከታለን። ምሽታ ምሳት ላይ የሚደረግ ጨዋታ ነው ወልቭስ ቪቶር ፔሬራን ካሰናበተ በኋላ ዛሬ የመጀመሪያ ጨዋታውን ያደርጋል። ቸልሲ ከካራባክ በአውሮፓ መድረክ ሁለት አቻ ካጠናቀቀ በኋላ ነው ዛሬ በፕሪሚር ሊጉ ወደ አሸናፊነቱ ለመመለስ ጨዋታውን የሚያደርገው። በሞሊና ስታዲየም በተደረገ ጨዋታ በሊግ ካፑ አራት ለሶስት በሆነ ውጤት ማሸነፉ ይታወቃል። ከአስር ቀናት በፊት ቸልሲ ወልቭስን፣ ዛሬ ደግሞ በራሱ በስታንፎርድ ብሪጅ ሜዳ ጨዋታውን ያደርጋል። ሞሰስ ካይሲዶ ና ዣኦ ፔድሮ መጠነኛ ጉዳት ላይ እንደሚገኙ ይታወቃል። ነገር ግን ካራባግን በገጠሙበት ጨዋታ በመጨረሻ ደቂቃ ላይ ሞሴስ ካይሴዶ መሰለፉም ይታወቃል። ከዛ ውጪ ግን የኢንዞ ማሬስካ ቡድን ሮሚዮ ላቪያን በጉዳት አጥቷል። በዚህ በካራባግ ጨዋታ ላይ ኮልፓልመር ቤኖት ባዲያሺል፣ ሌቪች ኮልዌል እንዲሁም ደግሞ ዳሪ ኢሶጎ በጉዳት ምክንያት ከጨዋታ ውጪ መሆናቸው ይታወቃል። የፔድሮኔቶ ጉዳይም በተመሳሳይ ይጠበቃል። ምክንያቱም መጠነኛ ጉዳት እንዳለበት ተገልጿል። ሆኖም ግን ተጫዋቾቹ ይሰለፋሉ ተብሎ ነው የሚጠበቀው። በነገው እለት ከሁሉም በላይ ማንቸስተር ሲቲ ከሊቨርፑል የሚያደርጉት የእንግሊዝ ፕሪሚየር ሊግ ጨዋታ እጅጉኑ የሚጠበቅ ይሆናል። በስፔን ላሊጋ የ12ኛ ሳምንት ጨዋታዎች እየተደረጉ ይገኛሉ። አትሌቲኮ ዲ ማድሪድ ከሌቫንቴ ምሽት ሁለት ሰዓት ከ30 ጨዋታውን ያደርጋል። አትሌቲኮ ማድሪድ ዛሬ ካሸነፈ ነጥቡን 25 በማድረስ ከባርሴሎና ጋር በኩል ነጥብ ወደ ሁለተኛ ደረጃ ከፍ የሚልበት አጋጣሚ ያመቻቻል። አሰልጣኝ ዲያጎ ሲሞኒ ከስብስቡ እንግዲህ የተወሰኑ ተጫዋቾች ጉዳት ላይ ሊኖሩ እንደሚችሉ እየተነገረ ነው የሚገኘው። 11 ጨዋታዎችን አድርጎ ክለቡ 22 ነጥቦችን ይዘዋል። ሌቫንቴ በ9 ነጥብ 16ኛ ደረጃ ላይ ይገኛል። ስለዚህ በተከታታይ ውጤት ማጣት ቀውስ ውስጥ ይገኛል ክለቡ። ያንን ተከትሎም ለአትሌቲኮ ማድሪድ ፈታኝ ሆኖ ሊቀርብ ይችላል ተብሎ ነው የሚጠበቀው። የእስፓኞል ከቪያሪያል ምሽት አምስት ሰዓት ላይ የሚደረግ ሌላኛው ጨዋታ ነው። በ18 ነጥብ 6ኛ ደረጃ ላይ ይገኛል ስፓኞል። ቪያሪያል ደግሞ በ23 ነጥብ 3ኛ ደረጃ ላይ ይገኛል። ስለዚህ ካሸነፈው ወደ ሁለተኛ ደረጃ ከፍ የማለት እድል አለው። አትሌቲኮ ማድሪድ ቢያሸንፍም ባርሴሎና ነገ እስከሚያሸንፍ ድረስ ቪያሪያል ይህንን እድል አለው። ከአምስት ጨዋታዎች ሁለቱ ክለቦች ሶስት ሶስት ጨዋታዎችን አሸንፈው በሁለቱ ያቻ ውጤትን አስመዝግበዋል። ቀደም ብሎ በተከወኑ ጨዋታዎች ዲፖርቲቭ ባላቬስ በጂሩና አንድ ለዜሮ ተረተዋል። ሴቪያ ከኦሳሱና በአሁኑ ሰዓት ጨዋታቸውን እያደረጉ ይገኛሉ። ሴልታቪጎ ከባርሴሎና ነገ ምሽት አምስት ሰዓት ጨዋታቸውን ሲያደርጉ ሪያል ማድሪድ ደግሞ ወደ ማዮርካ በማቅናት ምሽት አመሻሽ 12 ሰዓት ከ15 ጨዋታውን የሚከውን ይሆናል። ወደ ጣሊያን ሴሬ ጨዋታዎች ደግሞ እናመራለን የአስራ አንደኛ ሳምንት ጨዋታዎች እየተደረጉ ይገኛሉ። ዛሬ ምሽት የሚጠበቁትን እናንሳ። አራት ሰዓት ከአርባ አምስት ኤስ ሚላን ከፓርማ የሚያደርጉት ጨዋታ ይጠበቃል። ኤስ ሚላን ከአስር ጨዋታዎች ሀያ አንድ ነጥቦችን ይዞ በሊጉ ሶስተኛ ደረጃ ላይ ይገኛል። ከመሪው በአንድ ነጥብ ብቻ ነው ዝቅ ብሎ የሚገኘው። ስለዚህ የሊግ መሪነቱን ከናፖሊ ለመረከብ ከፓርማ ትልቁን ጨዋታ በሜዳው የሚያከናውን ነው የሚሆነው። ፓርማ ደግሞ ወራጅ ቀጠና ውስጥ ይገኛል። አስራ ሰባተኛ ደረጃ ላይ ይገኛል በሰባት ነጥብ። ስለዚህ ይህንን የወራጅነት ስጋቱን ለመቅረፍ ከኤሲ ሚላን ነጥብ ይዞ መውጣትን ይፈልጋል። ያንን ተከትሎ ጨዋታው ይጠበቃል። ፊካዮ ቶሞሪ በጉዳት ምክንያት ዛሬ ኤሲ ሚላንን አያገለግልም። ፔርቪስ ስቱፒናን ወደ ቋሚ 11 ውስጥ እንደሚመለስ ይጠበቃል። ከጉዳት መልስ ዛሬ በቋሚነት ጨዋታውን ያደርጋል። ባለፉት ሳምንት ተቀይሮ ወደ ሜዳ መግባቱ ይታወቃል። ሉካ ሞድሪች አንደኛ የላሊጋ ጨዋታውን የሴሪያ ጨዋታውን ያደርጋል ተብሎ ነው የሚጠበቀው፣ ዛሬ ከዛ ውጭ ምሽት ሁለት ሰዓት ላይ ጁቬንቱስ ከቶሪኖ የ ደርቢ ዴላ ሞሌ ጨዋታቸውን ያደርጋሉ። እጅግ የሚጠበቅ የአንድ ከተማ ክለቦች የሚገናኙበት ጨዋታ ነው። ጁቬንቱስ አሁን ላይ በ18 ነጥብ ስድስተኛ ደረጃ ላይ ይገኛል። ቶሪኖ ደግሞ በሊጉ በ13 ነጥብ በ ደረጃ ላይ ሆነው የሚገናኙበት ይሆናል። ሎዲ ኬሊ፣ ጁዋን ካባል፣ ጌልሰን ብሪመን እና ሌሎች አርካዱሊዝ፣ ሚሊክ በጉዳት ምክንያት ጁቬንቱስን የሚያገለግሉ ተጫዋቾች ናቸው። ነገ የጣሊያን ሴሪ ጨዋታዎች ቀጥሎ ይከናወናሉ። ወደ በዝርዝር ወደምንመለከተው ጉዳያችን ደግሞ እናልፋለን። ከጎዳና ተዳዳሪነት አልፎ በዓለም ሻምፒዮና በቦክስ ዓለም እጅግ ስኬታማ መሆን የቻለ ቡጢኛ ነው። ከዛ ባሻገር ህልሙን ለመኖር በህገ ወጥ መንገድ እንግዲህ ድንበር አቋርጦ ወደ ሌላ ሀገር ሲያቀና ለረዥም ጊዜያት ተይዞ እስር ቤት ውስጥም ገብቶ ነበር። አሁን በቦክስ ዓለም እጅግ ስኬታማ ከሆኑት መካከል አንዱ ነው። ክሪስቶፈር ኑጋኑ። ስለዚህ የቦክስ ዓለም ሻምፒዮናው ታሪክ ደግሞ ይበልጣል። ሰውነት እንደሚከተለው ያቀርባል። በአውሮፓያኑ 1986 በምዕራብ አፍሪካዊት ሀገር ካሜሩን ተወለደ። የድብልቅ ማርሻል አርት ተወዳዳሪውና ፕሮፌሽናል ቡጢኛው ፍራንሲስ እንጋኑ። እንጋኑ ትውልድና እድገቱ በምዕራባዊ ካሜሩን በምትገኘው ቤት መንደር ነው። ከድሃ ቤተሰብ ከመገኘቱ የተነሳ በቀለም ትምህርቱ ብዙም አልገፋም። ገና የስድስት ዓመት ልጅ ሳለ እናትና አባቱ ፍቺ በመፈጸማቸው ከአክስቱ ጋር ለመኖር ተገደደ። ፍራንሲስ እንጋኑ በአስር ዓመቱ የራሱን ገቢ ለማመንጨት በዚያው በቤቲ መንደር ድንጋይ በመፍለጥና ተራራ በመናድ ስራ ተሰማራ። በእድሜም በአስተሳሰብም ያልበሰለ ልጅ እንደመሆኑ በርካታ ነውጠኛ ቡድኖች እንዲቀላቀላቸው በተደጋጋሚ ጠይቀውታል። ይሁንና እንጋኑ ጥያቄያቸውን አልተቀበለም። ይልቁንም አባቱ የሚታወቁበትን የቡድን ጸባ አስተሳሰብ ወደ ፕሮፌሽናል ቡጢኛነት መቀየር እንዳለበት ወሰነ። አንድ ሜትር ከ93 ሳንቲሜትር የሚረዝመው ፍራንሲስ ንጋኑ 22 ዓመት ሲሞላው የቡጢ ስልጠና ጀመረ። በወቅቱ ቤተሰቦቹ በውሳኔው ደስተኛ አልነበሩም። ስልጠናውን ለአንድ ዓመት ያህል ከተከታተለ በኋላ በሕመም ምክንያት ለማቋረጥ ተገደደ። ፍራንሲስ ንጋኑ ፕሮፌሽናል ቡጢኛ ለመሆን በ26 ዓመቱ ወደ ፈረንሳይ ለማምራት እስከወሰነበት ጊዜ ድረስ የኑሮ ቀዳዳውን ለመድፈን ያልሰራው ስራ የለም። በ2012 ክፉ ደግ ያሳለፈባትን ሀገሩ ካሜሩንን ጥሎ ወደ ፈረንሳይ ጉዞውን ጀመረ። ይሁን እንጂ ከመዳረሻው ከመከተሙ በፊት ስፔን ውስጥ በሕገ ወጥ መንገድ ድንበር በማቋረጥ ክስ ሁለት ወራት ታሰረ። ፓሪስ ከደረሰ በኋላ ቤሳቢስቲን ገንዘብና መጠጊያ እንዲሁም ጓደኛና ቤት አልነበረውም። ለወራት ቤት አልባ ሆኖ በፓሪስ ጎዳናዎች ላይ ከኖረ በኋላ አንዴ የቡጢ ክለብን መቀላቀል የሚችልበት አጋጣሚ ተፈጠረ። ከፈረንሳዩ የቀላል ሚዛን ማርሻል አርት ተወዳዳሪ ፍራንሲስ ካርሞንት ወንድም ዲዴ ካርሞንት ጋር በአንዳች አጋጣሚ ተገናኙ። ዲዴ ካርሞንት እንጋኑ የነበረበትን ሁኔታ ተረድቶ ኖሮ በነፃ ጂምናስቲክ እንዲሰራ እድሉን አመቻቸለትና ከድብልቅ ማርሻል አርት ስፖርት ጋር እንዲተዋወቅ አደረገው። እንጋኑ በትርፍ ጊዜው ሎቾርባል የተባለ ግብረሰና ድርጅት የበጎ ፈቃድ አገልግሎት ይሰጥ ነበር። ክረምት ላይ የቡጢ ጅሙ ሲዘጋ ሌሎች ወርባ ዳይሬክተር የነበሩት ካተር ንቡ እንጋኑን ከቀድሞ ፈረንሳይ ካሜሮናዊ የድብልቅ ማርሻል አርት ተወዳዳሪ ፈርናንድ ሎፔዝ ና በርካታ የከባድ ሚዛን ተፋላሚዎችን ካፈራው የድብልቅ ማርሻል አርት ትምህርት ቤት ጋር አስተዋወቁት። እንጋኑ የውቁ አፍሪካ አሜሪካዊ ቡጢኛ ማይክ ታይሰን አድናቂ በመሆኑ ወደ ቡጢ ስፖርት ቢያዘነብልም ሎፔዝ የድብልቅ ማርሻል አርት አቅሙን አይቶ በዚያው እንዲገፋ አሳመነው። ሎፔዝ የተወሰኑ የድብልቅ ማርሻል አርት የስልጠና ቁሳቁሶችን ሰጥቶ ያለምንም ክፍያ ጅም እንዲሰራ ና መኖሪያውን ዚያው እንዲያደርግ አመቻቸለት። ፍራንሲስ እንጋኑ ፕሮፌሽናል የድብልቅ ማርሻል አርት ተፋላሚ ህይወትን አህዱ አለ። እንጋኑ በአውሮፓውያኑ 2013 ለአሜሪካው አልቲሜት ፋይቲንግ ሻምፒዮና ከመፈረሙ በፊት በፈረንሳይ ብሎም በአውሮፓ አህጉር ካደረጋቸው አምስት ግጥሚያዎች ባንዱ ብቻ ነበር የተሸነፈው። እንጋኑ በ2015 አሳሶር የመጀመሪያው በሆነው የአልቲሜት ፋይቲንግ ውድድሩ ብራዚላዊ ሉዊዝ ሄንሪክን ገና በሁለተኛው ዙር በዝረራ አሸነፈ። ሞገደኛው የድብልቅ ማርሻል አርት ስፖርተኛ ከአሜሪካዊ ተፋላሚው ኩርቲስ ብላይድስ ጋር የተገናኘበትን ፍልሚያ በተመሳሳይ በሁለተኛው ዙር ጨርቅ ተጥሎ በበቃኝ አሸነፈ። እንጋኑ ከዚያም በኋላ ቦሃን ሚያሎቪች፣ አንቶኒ ሃሚልተን፣ አንድሬ አርሎቭስኪ ና ጁኒየር ዶሳንቶስን ጨምሮ በርካቶችን በዝረራ ና በበቃኝ ከመወዳደሪያ ሪንጉ ሸኝቷል። እንጋኑ በ2017 ከዝነኛ ሆላንዳዊ አሊስታየር ኦቨሪም ጋር ያገናኘውን የህይወት ዘመኑ ከባድ ፍልሚያ ገና በመጀመሪያው ዙር በ ዝረራ ካሸነፈ በኋላ ዝናው በዓለም ዙሪያ ናኘ የበርካታ ማና ህሎ ባዮችን ኩራትና ትዕቢት ካስተነፈሰበት የአልቲሜት ፋይቲንግ ሻምፒዮና ከአንድ ዓመት በፊት በጥር ወር ተለያዩ የነበረው ውል ካበቃ በኋላ ለተጨማሪ ዓመታት ለማራዘም በሁኔታዎች መስማማት ባለመቻሉ አወዳዳሪውን አካል ጥሎ ለመሄድ ወሰነ። የ38 ዓመቱ ካሜሮናዊ የጤና መድን ሽፋንና በሁሉም ፍልሚያዎች ስፖንሰር የማግኘት መብት እንዲኖረው ጥያቄ በማቅረቡ ነው አስርት ዓመታትን ያሳለፈበትን ተቋም ጥሎ ለመውጣት የተገደደው። ከአልቲሜት ፋይቲንግ ሻምፒዮና ጋር ከተለያየ በኋላ ኢትዮጵያ በ2023 ግንቦት ወር በአሜሪካዊ ባለሀብት ዶን ዳቪስ በ2017 የተመሰረተውን የፕሮፌሽናል ተፋላሚዎች ሊግ ተቀላቀለ። እንጋኑ ከዚህ ተቋም ጋር ከራሱ በተጨማሪ ተጋጣሚዎቹን ጭምር ወክሎ እየተፈራረመ ሲሆን በአንድ ፍልሚያ ከ2 ሚሊዮን ዶላር ያላነሰ ገንዘብ ያገኛል። ተጋጣሚውም ዳጎስ ያለ ገንዘብ ያገኛል። የ38 ዓመቱ ፍራንሲስ እንጋኑ ከአንድ ዓመት በፊት ከብሪታንያዊ ቡጢኛ ታይሰን ፊዩሪ ጋር ያደረገው የቡጢ ውድድር የቡጢ ስፖርት የመጀመሪያ ፕሮፌሽናል ውድድሩ ነው። በባህረ ሰላጤው አገር ሳውዲ አረቢያ የተካሄደውና ና የመጥፎዎች ፍልሚያ የሚል ስያሜ በተሰጠው ፍልሚያ ላይ ከዓለም ዙሪያ በርካታ ታዋቂ ሰዎች ታድመዋል። በውድድሩ ምንም እንኳ ተጋጣሚው ፊውሪን በዘረራ ቢጥልም በዳኛ ውሳኔ በጠባብ ልዩነት ተሸንፏል። የፍራንሲስ እንጋኑ ሽንፈት ብዙዎችን ያላሳመነ ዛሬም ድረስ እያወ ያወዛገበ ያለ ጉዳይ ነው። በመቀጠልም ከሌላኛው ብሪታንያዊ ቡጢኛ አንቶኒ ጆሹዋ ጋር ያደረገውን ፍልሚያ በዝረራ መሸነፏ አይዘነጋም። ፍራንሲስ እንጋኑ ዛሬ የደረሰበት ስኬትና ድሎት በችግር የተፈተነባትን የትብቱን ሀገር አላስረሳውም። በቅርቡ ወደ ሀገሩ ካሜሮን ተመልሶ የቡጢና የድብልቅ ማርሻል አርት ስልጠና ቁሳቁሶችንና ሰፊ የስልጠና ቦታ ገዝቷል።